ተመልካቾች እንደምን እንደምንዋላችሁ። ከአሚኮ የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ። የኢትዮጵያ ሴቶች ፕሪሚየር ሊግን የተመለከተ ዜናን አስቀድማለሁ። የ 24 ተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ በተደረገ አንድ ጨዋታ ቀጥሏል። ረፋድ አራት ሰዓት ላይ በተደረገ ጨዋታም ሐዋሳ ከተማ አዲስ አበባ ከተማን አራት ለባዶ አሸንፏል። ለሐዋሳ ግቦችንም እሙሽ ዳንኤል፣ ጸገነት ግርማ፣ ሰላማዊት ጎሳዊና ጸጋዬ ንጉሴ አስቆጥረዋል። ተጫዋቹ ከረፍት በፊትና ከረፍት በኋላም ግቦችን ለክለቦቻቸው አስቆጥረዋል። ውጤቱን ተከትሎም ሐዋሳ ከተማ ከመሪው ንግድ ባንክ ጋር ያለውን የነጥብ ልዩነት ወደ ስድስት አጥብቧል። ኢትዮጵያ ንግድ ባንክ ትናንት ከባህር ዳር ከነማ ጋር አንድ ላንድ መለየቱ ይታወሳል። አዲስ አበባ ከተማ በበኩሉ በ17 ነጥብ 12ኛ ደረጃ ላይ ተቀምጧል። ፕሪሚየር ሊጉ ከሰዓት ሲቀጥል ቂርቆስ ክፍለ ከተማ ከአርባ ምንጭ ከተማ ይጫወታሉ። ትናንት በተደረጉ ጨዋታዎች መቻል ልደታ ክፍለ ከተማን 2 ለ1 እንዲሁም ድሬዳዋ ከተማ ኢትዮ ኤሌክትሪክን በተመሳሳይ 2 ለ1 አሸንፏል። ሊጉን ኢትዮጵያ ንግድ ባንክ በ56 ነጥብ ሲመራ፣ ሐዋሳ ከተማ በ50 ነጥብ ይከተለዋል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከ26ኛ ሳምንት የሊግ ጨዋታዎች መጠናቀቅ በኋላ የታዩ የህግ ጥሰቶችን ገምግሞ የቅጣት ውሳኔዎችን አስተላልፏል። በሳምንቱ አምስት ተጫዋቾችና ሶስት አሰልጣኞች የዲስፕሊን ጥሰት በመፈጸማቸው ቅጣት ተላልፎባቸዋል። የድሬዳዋ ከተማ አሰልጣኝ ይታገሱ እንዳለ 9 ጨዋታ ቅጣት ተላልፎበታል። ድሬዳዋ ከተማ በ25ኛ ሳምንት ተስተካካይ ጨዋታ በኢትዮ ኤሌክትሪክ ሁለት ለባዶ ተሸንፏል። የክለቡ አሰልጣኝ ይታገሱ እንዳለም በዚህ ተስተካካይ ጨዋታ የዕለቱን ዋና ዳኛ አጸያፊ ስድብ በመሳደባቸውን ተከትሎ በቀይ ካርድ ከሜዳ ወጥተዋል። አሰልጣኙ ከቀይ ካርዱ በተጨማሪ በረፍት ሰዓት ያልተገባ ባህሪ ዳኞች ላይ ማሳየታቸውን ተከትሎ በሁለት የተለያዩ ጥፋቶች ጥፋተኛ ሆኖ በመገኘታቸው የ9 ጨዋታና የ15 ሺህ ብር ቅጣት ተላልፎባቸዋል። የአርባ ምንጭ ከተማው አሰልጣኝ በረከት ደሙና የቅዱስ ጊዮርጊስ ረዳት አሰልጣኝ ሳምሶን ሙሉጌታ ደግሞ በሶስት የተለያዩ ጨዋታዎች ቢጫ ካርድ በመመልከታቸው የአንድ ጨዋታ ቅጣት ተላልፎባቸዋል። የሀዲያ ወሳነው ያሬድ በቀለ፣ የሲዳማ ቡናዎቹ ሀብታሙ ታደሰ ና ቶማስ ኢካራ፣ የአርባ ምንጭ ከተማው አካሉ አትሞ ና የመቀሌ ሰባ እንደርሰው ኢማኑኤል ላሬይ በሳምንቱ አምስተኛ ቢጫ ካርድ በመመልከታቸው የአንድ ጨዋታ ቅጣት እንደተላለፈባቸው የሊግ አክሲዮን ማህበሩ አስታውቋል። ባለፉት ሁለት ዓመታት የክልሉ ጸጥታ መደፍረሱ በስፖርቱ ላይ ተጽዕኖ እንደፈጠረባቸው የባህር ዳር ከተማ ስፖርት ባለሙያዎች ተናገሩ። በመጪው ወር እንደሚካሄድ በሚጠበቀው የመላ አማራ ጨዋታዎች ላይም ለመሳተፍ ስጋት እንዳለባቸው ገልጸዋል። የባህር ዳር ከተማ አስተዳደር ስፖርት መምሪያ ግን ለውድድሩ ዝግጁ መሆኑን ገልጿል። አማኒል ጸጋዬ ተጨማሪዎች እንደሚከትሉ ያቀርበዋል። ሰላማዊ የሆነውን ስፖርት በመጠቀም በርካታ ግለሰቦችና ሀገራት ሰላማቸውን መመለስ ችሏል። በሀገራችን ተጨባጭ ሁኔታ ግን ስፖርትን ለሰላም መንገድ ማድረግ የተቻለ አይመስልም። ይባስ ብሎ በደፈረሰው ሰላም ምክንያት ስፖርቱ ራሱ ተጎጂ ሆኗል። በአማራ ክልልም ያለፉት ሁለት ዓመታት ለስፖርቱ አስቸጋሪ ጊዜያት ሆነዋል ይላሉ ባለሙያዎች። እንደሚታወቀው አትሌቲክስ በጠዋት ሁለት ኢንቫይሮመንት ነው ያለው፣ ከጠዋትና ከሰዓት ነው የሚሰራው ትሬኒንግ ጠዋት ላይ በጠዋት መውጣት አስቸጋሪ ነው። ከሰዓትም ልክ እንደምታውቀው ወቅቱ ያለበት ሁኔታ አስቸጋሪ ስለሚሆን ብዙን ጊዜ የሚያሳልፉት በአልቲቱዱን በማይመች ሁኔታ ነው፣ ትሬኒንግ እየሰራን ያለ ነው። ያም ሆኖ ግን ያን ተቋቁሞ አትሌቶቻችን እየሰሩ ነው የሚገኙት። ያው በዚህ ሁለት ሶስት አመት ውስጥ ውድድር አለማግኘታችን ነው ሰፊ ችግር የሆነብን እንጂ ትሬኒንጉን እየሰሩ ነው ያሉት። ውድድር የሚባል የለም ያለው የሀገሪቱ ሁኔታ ጋራ ያው እንሰራለን የተወሰነ በውስጥ ውድድሮች የከተማ አስተዳደሩ በሚያዘጋጀ የውስጥ ውድድሮች በእነሱ ነው አንድ ሁለት ውድድር አካሄዳን የውስጥ ውድድር ለመላው አማራ ምርጫ፣ ከዛ አንድ ውድድር ተካሄዷል። ይህ ነው እንጂ እስካሁን ሌላ ውድድር የለም። እስካሁን የተዘጋጀ ውድድር የለም። እየሰራን ነው፣ እኛ ውድድር እየጠበቅን ነው። እንግዲህ የዳኝነት ሙያን ከማሳደግ አንጻር ዳኞችም ደግሞ ሙያቸውን ዴይ ቱ ዴይ አብዴት እያደረጉ ከመሄድ አንጻር ትንሽ ተጽዕኖ አለው። ያ ደግሞ ለምሳሌ አገር አቀፍ ዳኞች አለን። ወደ አገር አቀፍ ሂደን ለመዳኛ በራሱ የትራንስፖርት አስቸጋሪ ሁኔታ አለ። በቀጣይ ሁለትና ሶስት ሳምንታት ደሴ ከተማ ላይ ክልል አቀፍ ውድድር ለማካሄድ እቅድ ተይዟል። በርካታ የዞንና ከተማ አስተዳደር ስፖርተኞችን በአንድነት እንደሚያሰባስብ የሚጠበቀው ዘጠነኛው የመላ አማራ ውድድር የጊዜ ሽግሽግ እየተደረገበት መገፋቱ ግን መካሄዱን አጠራጣሪ አድርጎታል። ያነጋገርናቸው ባለሙያዎችም ሂደቱ ለቅድመ ዝግጅት አስቸጋሪ ሁኔታ እንደፈጠረባቸው ይገልጻሉ። አምስት ቀን አስር ቀን እያሉ እያራዘሙት ነው ያሉት ውድድር ደግሞ ጊዜ ይፈልጋል። የኮምፒቲሽን ጊዜ አለ፣ የዝግጅት ጊዜ አለ፣ የውድድር ጊዜ አለ እና በፌዝ ስለሚከፋፈል ለእኛ ልጆች አስቸጋሪ ነው። አሁን ወቅታዊ ፐርፎርማንሳቸው ፒክ ሲደርስ እንደገና ቀናቶች ሲራዘሙ ደግሞ ይሄ ልጅ ወይ ወርድ ባል ና ይህንን ለማቆየት አስቸጋሪ ስለሚሆን እንደ ቢቻል ወይ ቁርጡን ቢያሳውቁ ነው። በጣም በተዘጋጀንበት ሰዓት ተራዘመ ተብሎ አቆምን ትሬይኒንግ። አሁንም ጀመርነ ተራዘመ ተባለ አቆምን። አሁን ያን እያየህ እንደዚህ መቼም ጠንከር ያለ ትሬልንግ ይስረን አይደለም አሁን ስለዚህ፣ በጣም ተጽዕኖ አለ ወይ ይህን ቀን ነው ተብሎ ይካሄዳ ይካሄድም እርግጠኛ አይደለን። የባህር ዳር ከተማ አስተዳደር ስፖርት መምሪያ በበኩሉ መላማራ ውድድር እንደሚካሄድ በመግለጽ ስፖርተኞችና አሰልጣኞችን በመምረጥ ሂደት ከፌዴሬሽኖች ጋር ተገቢው ስራት ተሰርቷል ሲሉ የመምሪያው ኃላፊ አቶ ቶማስ ታምሩ ተናግሯል። በዚህ አመት በጣም ልዩ ትኩረት ተሰጥቶ ከሚካሄዱ የስፖርታዊ ክንውኖች መካከል አንዱ የመላው አማራ ውድድር ነው እና በዚህ በመላው አማራ ውድድር ላይ የባህር ዳር ከተማ አስተዳደር አንዱ ተሳታፊ ከተማ ነው። ከባህር ዳር ከተማ ባሻገር ለክልሉ ግብአት የሚሆኑ ለሀገር አቀፍ ውድድሮችም ደግሞ ግብአት የሚሆኑ ብቁ ስፖርተኞችን ለመምረጥ በሚያስችልክ ከተማውን በሚመጥልክ የመላው አማራን ውድድር በበላይነት ለማጠናቀቅ በቂ ዝግጅት አድርገናል። ባለፉት ስምንት የመላ አማራ ውድድሮች ላይ የተሳተፈው የባህር ዳር ከተማ አስተዳደር በተለይ በ ኦሎምፒክ ስፖርቶች በበላይነት በማጠናቀቅ የዋንጫ ተሸላሚ መሆን ችሏል።